መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ ማረጋገጫችሁ ምንድን ነው? ሁለተኛ ኢየሱስ ክርስቶስ እኔ አምላክን አምልኩኝ ብሏል ወይ? ሦስተኛ ክርስቲያኖች ብሎ የሰየማችሁ ማን ነው ትላለች አንዲት ይተታችን። ጸጋና ሰላም ይብዛላችሁ። ይህንን መልእክት ለሁሉም ሰው ሼር ኮፕ ሊንክ እያደረጋችሁ አድርሱ። ከዛ በፊት ልጅቷም እንዳለች እንስማት። ጥያቄ ለዚህ ለሰው እያደርሱልኝ ማለት ነው። ብዙ ጊዜ ክርስትና ትክክል ነው፣ እስልምና ትክክል አይደለም ብሎ የፈጣሪ ቃል ነው መጽሐፍ ቅዱስ ቁርአን ደግሞ አይደለም ብሎ ሲተች ነው። ጥያቄ አለች ሶስት ጥያቄ። አንደኛ ጥያቄ መጽሐፍ ቅዱስ ከፈጣሪ ለመሆኑ የፈጣሪ ቃል ለመሆኑ ከዮሐንስ እስከራይ ማስረጃ። ሁለተኛ ኢየሱስ ክርስቶስን እኔ አምላክ ነኝና አምልኩኝ ያለበትን ቦታ ከዮሐንስ እስከራይ ማስረጃ። ሶስተኛ ክርስቲያኖች ብሎ የጠራችሁ የሰየማችሁ ማን ነው? እሺ እናመሰግናለን። ወደ መልሱ እንሄድ። የመጀመሪያው ጥያቄ መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ ማረጋገጫ አላችሁ ወይ ነው አዋለን ለማሳሰብ ልስጣችሁ፣ እኛ መጽሐፍ ቅዱሳችን እግዚአብሔር በነቢያት በቅዱሳን በሐዋርያት አድርጎ ነው ያጻፈው ማለት ነው። ምክንያቱም መጽሐፍ ቅዱስ የተጻፈው ለሰዎች ስለሆነ ማለት ነው። እንደ መብረቅ ከወደ ሰማይ ተወርውሮ የወረደ መጽሐፍ ቅዱስ የለንም። እኛ የእግዚአብሔር ሰዎች እግዚአብሔር የመረጣቸው ነቢያት ቅዱሳን ሐዋርያት እግዚአብሔር እየነገራቸው እነርሱ ጻፉት። ለምሳሌ ሊቀ ነቢያት ቅዱስ ሙሴ የጻፋቸው መጽሐፍቶች አሉ። በዘመነ መሳፍንት የነበሩ ደግሞ እነዛ ጽፈዋል፣ ነቢያት የጻፉት አለ። ከዛ ደግሞ በሐዲስ ኪዳን ሐዋርያት ወንጌል ተጽፏል፣ መልእክታት ተጽፈዋል ማለት ነው። መጽሐፍ ቅዱስ በአንድ ጊዜ በአንድ ቀን የወረደ አይደለም ማለት ነው። ከወደ ሰማይ ተወርሮ የመጣ መጽሐፍ የለንም። ምክንያቱም ከወደ ሰማይ ተወርሮ ከመጣ አጋንንት ይጣሉት፣ ጅኒ ጣለው፣ ሰይጣን ይጣል አይታወቅም። ከወደ ሰማይ ተወርሮ የመጣ ነገር ማን ለጣለው ማንን እንዴት ይታወቃል? የመጀመሪያ ጥያቄ መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ ማረጋገጫ አላችሁ ወይ ነው አዋለን ትንቢተ ኤርሚያስ ምዕራፍ 1 ቁጥር 4 ላይ እንዲህ ይላል የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ በወደ ሳልሰራህ አውቄሃለሁ ከማህፀንም ሳትወጣ ቀድሻሃለሁ ለአህዛብም ነቢይ አድርጌሃለሁ ይላል ማን ይሄን ነው የሚለው እግዚአብሔር ለማን ለኤርሚያስ ስለዚህ ቃሉ የእግዚአብሔር ቃል መሆኑ ራሱ እግዚአብሔር ለኤርሚያስ የተናገረ ነው የራሳችሁን ቁርአን አንብቡ እንዴት ነው የተጻፈው ማን ነው የጻፈው ከወደ ሰማይ ድንገት ወጣ ትላለች ከወደ ሰማይ ድንገት ወረደ ነው የምትሉት አይደለ ተቀባዩ ማነው ነው መሐመድ ላኪው ማነው አላ ማረጋገጫው ምንድነው አጋንንትስ ቢሆን ይጣሉ ሰይጣን ቢሆን ይጣሉ መጽሐፍ ቅዱስ የተ የሚጽፈው በቅዱሳን ሰዎች፣ እግዚአብሔር ለሰዎቹ ይናገራል፣ ነቢያት ደግሞ ይጽፋሉ። ሐዋርያት ቅዱሳን ይጽፋሉ። እግዚአብሔር ለነቢያቱ፣ ለሐዋርያት፣ ለቅዱሳን ይናገራል፣ ቅዱሳን ደግሞ ይጽፋሉ። ቁርአን የአላህ ቃል ለመሆኑ ማረጋገጫችሁ ምንድን ነው? ድንገት ነው የወረደው አይደል? መሐመድም ማንበብ አይችልም መጻፍም አይችልም። ከወደ ሰማይ ወረደ ትላላችሁ። አጋንንት ቢሆኑ ሴጣሉት ከወደ ላይ። እኛ ከወደ ሰማይ የሚወድቅ የምናውቀው መብረቅ ነው፣ መብረቅና የበረዶ ድንጋይ ነው ሲወርድ የምናውቀው ማለት ነው። ስለዚህ መጽሐፍ ቅዱስ የተጻፈው ሁለት ሰዎች ነው፣ ሰዎች በሚረዱት መንገድ ማለት ነው። ስለዚህ የእግዚአብሔር ቃል እውነተኛ እንደሆነ ደግሞ ለማወቅ የጻፉት ምንድናቸው ሰዎች ያጻፋቸው እግዚአብሔር። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ እግዚአብሔር እንዲህ ይላል እያሉ ነው ነቢያት የጻፉት ማለት። ስለዚህ የእግዚአብሔር ቃል ለመሆኑ ራሱ እግዚአብሔር ራሱ መጽሐፍ ቅዱስ ምስክር ነው። ሁለተኛ መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ ማስረጃችን ራሱ ኢየሱስ ክርስቶስ ነው። ሃይማኖት ማለት እግዚአብሔር ለሰዎች ተገልጦ ያስተማረው ትምህርት ማለት ነው፣ የመሰረተው ሃይማኖት ማለት ነው። ወልደ እግዚአብሔር ሥግው ቃል ኢየሱስ ክርስቶስ ከድንግል ማርያም ተወልዶ አስተምሮናል፣ አይተነዋል። ስጋ የበላ ደሜን የጠጣ የዘላለም ህይወት አለው ብሎናል በሰማይ ያለውን ሁሉ እነሆ ነገርኳችሁ ብሎ አስተምሮናል እህታችን መጽሐፍ ቅዱስን ቀስ ብለሽ በተረጋጋ መንፈስ ብታነቢው ትረጂዋለሽ ማለት ወደ ሁለተኛው ጥያቄ እንሂድ ኢየሱስ ክርስቶስ እኔን አምልኩኝ ብሏል ወይ እኔ አምላክ ነኝ ብሏል ወይ አዎ ብሏል አራት ጥቅሶችን የማቴዎስ ወንጌል ምዕራፍ አምስት ቁጥር አስራ አንድ ላይ እንዲህ ይላል ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ይናገሩባችሁ፣ ብፁዓን ናችሁ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተም በፊት የነበሩትን ነቢያት እንዲሁ አድርገውባቸዋልና ይላል። ምን ማለት ነው? በእኔ ምክንያት ሲነቅፏችሁ ሲያሳድዷችሁ ማለቱ ምን ማለት ነው? እስኪ አስቡ። ማንኛው ነብይ ነው በእኔ ምክንያት እንደዚህ ከሆናችሁ ብሎ የተናገረው ንገሩኛ። ማንኛው ነብይ ነው ማንኛው ነብይ ነው በእኔ ምክንያት ብትጎተቱና ብትነቀፉ መጥፎውን ነገር በሐሰት ሲመሰክሩባችሁ ብሎ የተናገረው ማንኛው ነብይ ነው? በእኔ ምክንያት ማለት ምን ማለት ነው? እኔን ስታምሩ አምላክ ነህ ብላችሁ ስትከተሉኝ፣ በእኔ ምክንያት ሲነቅፏችሁ መጥፎውን ነገር ሲያደርጉባችሁ ብፁዓን ናችኋል። ለምን ኢየሱስ ክርስቶስ አምላክ ስለሆነ ማለት። ሁለተኛ ማስረጃ የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ጌታ ሆይ፣ ጌታ ሆይ የሚለኝ ሁሉ መንግሥቴን የሚወርስ አይደለም ይላል። ጌታ ሆይ፣ ጌታ ሆይ የሚለኝ ምን ማለት ነው ይሄን? እኔ ጌታ ነኝ። በሌላም ቦታ እናንተ ጌታና መምህር ትሉኛላችሁ እንዲሁ ነኝና ይላል። የዮሐንስ ወንጌል ምዕራፍ 14 ቁጥር 15ና 16 ላይ ብትወዱኝስ ትዕዛዜን ጠብቁ ይላል። ምን ማለት ነው? አምላክ ካልሆነ እንዴት ነው ትዕዛዜን ጠብቁ የሚለው? ማንኛው ነቢይ ንገሩኛ። ብትወዱኝስ ትዕዛዜን ጠብቁ ይላል። ክብርና ምስጋና ለርሱ ይሁን። ሶስተኛ የዮሐንስ ራእይ ምዕራፍ 1 ቁጥር 17 እና 18 ላይ ተብሎ ተጽፋል። አትፍራ ፍተኛውና መጨረሻው ሕያውም እኔ ነኝ፣ ሙቸም ነበርሁ፣ እነሆም ከዛላ ዓለም እስከ ዛላ ዓለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። ማንኛው ነብይ ነው የሲኦልና የሞት መክፈቻ ያለ? ማንኛው ነብይ ነው ሙቶ ከሞት የተነሳው? ንገሩ። መሐመድም በአፈር በሱብሶ እንዳለና እናውቃለን። ከአዳም ጀምሮ ያሉ ነቢያት ይሞታሉ። እግዚአብሔር ወደ ብሔረ ህያዋና ወደ ብሔረ ብፁዓን ይወሰዳቸው አሉ። ሙተው ደግሞ እስካሁን እስከ ምጽአት ድረስ የሚቆዩ ደግሞ አሉ። ማንኛው ነብይ ነው? ማንኛው ነብይና ማንኛው ቅዱስ ነው የሞትና የሲኦል መክፈቻ ያለው? የሞትና የሲኦል መክፈቻ ያለው ኢየሱስ ክርስቶስ ብቻ ነው። ሞትን ድል አድርጎ የተነሳ ትንሳያችንና የትንሳያችን በኩር እርሱ ብቻ ነው። የመጨረሻው ጥያቄ፣ እናንተ ክርስቲያኖች ብሎ የሰየማችሁ ማን ነው? ነው ራሱ ኢየሱስ ክርስቶስ ነው። አልፋና ኦሜጋ መጀመሪያና መጨረሻ እርሱ። ክርስቲያን ማለት የክርስቶስ ተከታይ ማለት። ስለዚህ እኛ የተጠራ ነው በክርስቶስ ነው ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እንዲህ ይላል፣ እኔ ምልሃለሁ አንተ ጴጥሮስ አንተ ጴጥሮስ ነህ፣ በዚህች ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃንም ደጆች አይችሏትም። ክርስቲያን የሚለው ስም በማን የተሰጠ? በኢየሱስ ክርስቶስ። ኢየሱስ ክርስቶስ ደግሞ መቼ ነው የነበረው? ከዓለም አስቀድሞ። መዝሙረ ዳዊት ምዕራፍ 73 እግዚአብሔር ቁጥር 12 ላይ ምንድነው የሚለው? ከዓለም አስቀድሞ ንጉስ ነበረ፣ በምድር መካከል መድኃኒትን አደረገ ይላል። ኢየሱስ ክርስቶስ ከዓለም አስቀድሞ ንጉስ ነው። በባህሪው ንጉስ ነው በምድር መካከል ደግሞ በቀራኒው የምድር ብርት በሆነች በቀራኒው ላይ መድኃኒት አደረገ ይለናል መዝሙረኛው በአምላክ ቅዱስ ዳዊት ማለት በረከቱ ይደርብንና ስለዚህ ይህን ይመስላል እኛ ኢየሱስ ክርስቶስ አምልኩና አለ ምን አይነት ድፍረት ነው ኢየሱስ ክርስቶስ ከዘመናት በፊት ኢየሱስ ክርስቶስ ሰው ሆነ ሲባል ሰማይን ለቆ የመጣ የሚመስለው ብዙ ሞኛ ሞኛ አለ ኢየሱስ ክርስቶስ ሰው ሆነ ሲባል አምላክነቱን የተወ የሚመስለው ሞኛ ሞኛ አለ ብዙ ሰው አለ ስለዚህ መልሳችን ይህንን ይመስላል እግዚአብሔር ይስጥልን እህታችን መጽሐፍ ቅዱስ ሙሉ እንድታነቢ እጋብዝሻለሁ ሁላችሁም ሼር አድርጉ